ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ባካለለው ድንበር ላይ የምትገኙ ሁሉ፣ ይህ አሁን ድምፁን የሰማችሁት ወገን ሲያወራ የነበረው የስልጤን ማህበረሰብ ካለበት እውነተኛ ሃይማኖት ከተፈጠረበት እስልምናውን ክዶ ወደ ጥምት ጎራ ሊመለስ የሚችልበትን ታክቲክና ስትራቴጂ በቀየሱት መሰረት በስልጠኛ ቋንቋ ህዝቡን እየሰበከ ይገኛል ማለት ነው። ብሎ የጀመረው ግን ምንድን ነው? በአቦት ሱም በጩብሎ ሱም በመንፈስ ቅዱስ ብሎ ነው የጀመረው። እኔ በአማርኛ የጀመርኩት ሁሉም ሰው እንዲያውቀው ነው። ጉዳዩ ይህ ነው። ለዚህ ነገር ግን ምላሽ እየሰጠን ነው። በምን አምላካችን አላህ ስብሐነሁ ተዓላ ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወኽቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያትን ልልዓለሚን ብሎ ቋንቋን እንደ ተአምር ነው ያደረገው። ለእኛ ቋንቋን መስጠቱ የተለያየ ቋንቋ እንድናወራ። በሌላም የቁርአን አያ ደግሞ እንደዚሁ እንድንቀናበርበት ብዙ ህዝቦች፣ ብዙ ባለቋንቋዎች አድርጎ የፈጠረን ለቀነበር ነው እንድንተዋወቅበትም ጭምር ነው ማለት ነው። የተዓረፉ ብሎ አላህ በነገረን መልኩ ይህም ሰው ቋንቋውን አይችለውም። የሚናገረው ነገር በጣም ስልጤኛ ቋንቋ ለሚችሉ ሰዎች ገራሚ እና ኮርኳሪ ነው። አላማውና አነሳሱ ግን በጣም የሚያሳዝን ከመሆኑም ጋር ማለት ነው። ስለዚህ ይህንን የግለሰቡን ወሬ እና የውሸት የሐሰት መልእክት በስልጠኛ በተናገረበት ቋንቋ በራሱ ጥቅስን በመጥቀስ በስልጠኛ ቋንቋ ምላሽ ለመስጠት ነው ይህ ቪዲዮ የተዘጋጀው። ስለዚህ የተለያየ ቋንቋ የምትጠቀሙ ሙስሊም ወንድምና እህቶቼ በያላችሁበት ሆናችሁ ይህንን ቪዲዮ በስልጠኛ ቋንቋ ለሚጠቀሙ ሁሉ ሼር እንድታደርጉልኝ በአላህ ስብሐነወተዓላ ስም እየጠየኳችሁ የአጅሩም ተካፋይ አላህ ያድርጋችሁ። ላለሁ ሲቀጥል ይህ ግለሰብ የተናገረው በአቦት ስም፣ በጩሎ ስም፣ በመንፈስ ቅዱስ ስም ብሎ የተናገረው ንግግር እንግዲህ በአማርኛ እንደሚባለው በአበወልድ በመንፈስ ቅዱስ ስም እጀምራለሁ በሚል ነው የተነሳው። እኔም ከዛው ተነስቼ ምላሽ ሰጥዋለሁ ማለት ነው። በእርግጥ ከአሁን በፊት ከረጅም ዓመታቶች ጀምሮ ስለ አቡልድ መንፈስ ቅዱስ ወይም ደግሞ ትሪኒቲ ስለሚሉት ነገር በተለያዩ ምሳሌዎች በሚያመጡበት አጋጣሚ ምላሽ ሰጥተናል። በእንቁላልም ምሳሌ አምጥተዋል። ፈጣሪ በግም እንቁላል የሚመሰል አይደለም ብለን የማይዳግም ምላሽ ሰጥተናል፣ ካሁን በፊት ማለት ነው። በሰውም እንደዚሁ ሰው ስጋው፣ ነፍሱና አጥንቱ ብለው ደሙን ያህል ነገር ትተው የተለያዩ አካላቶቹን ትተው የሚበቅሉ እና የሚወገዱ አካላቶቻችንንም ትተው ሴቷ የምትፀንሰውንም የሆዷንም ጽንስ ትተው ብጣሽ በሆነች ነገር ቁንጽል በሆነች አስተሳሰብ ተመርተው ለፈጣሪ የማይገባውን አምሳያ ሰጥተው ስላሴ በዚህ መልኩ ይገለጣል፣ ይህ ደግሞ መገለጫው እግዚአብሔር ነው። እግዚአብሔር ማለት ደግሞ ፈጣሪ ነው ብለው እኛ እዚሁ እያለን የሀቅ ባልተቤቶች ሰዎች እዚሁ እያለን ሊያሞኙን ሊያሞኛኙን ይፈልጋሉ ማለት። ስለዚህ በዚህ መልኩ ነው ምላሽ የምንሰጣቸው። በስልጥኛ ቋንቋ እንቀጥላለን። በጩሎ ሱም በመንፈስ ቅዱስም በአድ ጎሽታ የታለቅናን አሜን። እሺ ሀቅ ይህን ካለ አሳብ ይጀምርም ያትማላንን አሳወ የባለ ሂጣ ነው ወይም ሂሚሽ ብሎ ባቦት ስሙ በጩሎ ስሙ ላኢላሀ ኢላላህ ካሊቀይ ጎሽተና አላሃና ጩሎን ባለ አዋለካ ሰማም ማምሉ በአማርኛ በአብ ወልድ በመንፈስ ቅዱስ ባሉ ያዋልከው ነው እኮ አኩ በስልጥኛ አመጠነቃኔ ባቦት ስሙ በጩሎ ስሙ በመንፈስ ቅዱስ ስሙ ባለ

አምቤው የባለ አይኔ ነዳን አላህን አምቤው የባለ ረሱልን አምቤው የባለ ሰብ ይሄድ ቢያኔ ኡንገ ከይ ጀሃነመን ይፈርናን